የጂጂ ስጋውና ምግቧን እንግዲህ በልቶ መጠገብ አይቻልም። አይጠገብም በጣም እጇ ጣፍጣል እየተባለ ነው። ሁላችሁ እዘዙ እየተባላችሁ ነው እዘዙ እንግዲህ። ሰላም ሰላም፣ እንዴትናት ሮማንቻና ተከታዮች በሙሉ እንደምን አላችሁ? ሰላም ናችሁ? ተወያየናለን፣ እግዚአብሔር ይመስገን። እንግዲህ እንደምትባሉ የዘንድሮ ትዳር እንደው ተለያይተናል ከባሌ ጋር እያለች ትናገራለች ማለት ነው። በምን ምክንያት እንደተለያዩትና እና በምን ምክንያት እንደሆነ ባይታወቀው ማለት ነው። ባልየው እውነታ ይሁን በሌላ ደግሞ በራንክ ይሁን አላቅመኛ እንግዲህ ይሄን የመሰለ በሬ አርደ ናቸው ነበረ የዳር ናቸው ማለት ነው። ለአንድ ወራሀት ለአንድ ሳምንታት ብቻ በመሆኑ ብቻ በጣም እንትናደን ማለት ነው እንግዲህ ወልዶ ይህ አቅፎ ይስማሉ ብለን ነበረ ያሰብነው ከባለቤቷ ጋር እንደ ተለያየችው። እንግዲህ ቲቶ ከሩ መንደሩ እያን ጫጫች ትገኛለች ማለት ነው። በምን ምክንያት ነው ስትባለ ንብረቴ ምክንያት ነው ብላለች ማለት ነው። ሰውየ ሳንትስ በንብረቷ ነበረ ያገባክ። ይሄ ነገር ለእኛም ጥያቄ ሆኖብናል ማለት ነው። እንግዲህ እያሁኑ በጣም አነጋጋሪ እየሆነ ያለው ትዳር በ በንብረቴ ምክንያት ነው እየተባለች ነው። ንብረታችሁን ጥላችሁ ለምትሄዱ ፍቅራችሁን አጣጥሙ፣ ትዳራችሁን አጣጥሙ፣ ልጆቻችሁ ወልዳችሁ ኑሩ፣ ቆዩ ዝምብላችሁ ንብረቴ ንብረቴን አትበሉ። ይዛችሁ አትሄዱ ማለት ነው ምንም ነገር ከዚች ምድር ላይ ምንም ይዛችሁ አትሄዱ። ፍቅራችሁን አታጠሙ ጊዜያችሁ ተጠቀሙ፣ መቼ እንደሆነ አይታወቅም ማለት ነው እና ሁለት ደግሞ ነገር ነው እየላችሁ እየመጣሁት ማለት ነው። በዚህ በኩል የምነግራችኋለሁ አብዱ የአብዱ ልንገራችሁ በእናታችሁ እኔ የአብዱ ነገር ነው የምነግራችሁ። አብዱ ምን ያለ ሚስቴ ይፈልጋል አለ። ከዛ አንድ ቆንጂታ የትሁን ልክዝባል የትም ትሆንልኛል በቃ እሺ ብለን ዳር ነው ንገራችሁ እቺ የመሰጭ ቆንጅ የዋን ዳር ነው ወይ ስልኬ ከዛችን የመሰለች ቆንጂ የሆን ዳርንላቸው። እሰይ እሰይ እሰይ ብለን ሐቢባ ሳትጨርሰው እኔ ሁለት ሚስት ነው ማግባት እንፈልገው አለ። ከዛ በኋላ እሺ ችግር የለምን ሁለት ሚስት እንድራችኋለን ብላ እሷ ደግሞ አይ እኔ የሚፈቅደው ሚስት የወለደችው የምረዳት ሀብት ንብረት ካለው አለችው። ከዛ በኋላ እሷ እሱ ደግሞ አይ በራሴ ምርጫ ነው የማገባው የሚፈልገው ስለው ስላት እሷ ደግሞ አይ አቅምህ ሁሉ ነገር ቤቴን ማስተዳደር የምትችለው እሷንም ማስተዳደር የምትችለው ከሆነ ችግር የለም፣ የፈለግ ከሆን ማረግ ትችላለክ። እኔ የምፈቅድ ወጣቶች ሴቶቹን አልፈቅድልህም። እኔ የምፈቅድልህ አግብታ የወለደች ልጆች ያላት ሚስት እፈቅድልሃለሁ፣ አለችው ከዛ እሱ ደግሞ እሺ ያለና ተስማምቶ ሄዱ። ከዛ ከሄዱ በኋላ በሳምንቱ ደግሞ እረ አልተስማማንም አለና መጣ። ከዛ ሌላዋ ሌላዋ መጣች። ከዛ በኋላ ሌሊቷንም ደግሞ ተስማምቶ ሄዶ ነበረ ላይ ጸጉር ነው። በጸጉሩ አልተስማሙትም። በጸጉር ማለት ጸጉር የለሁም ተባለ። ከዛ በኋላ እሽ የጸጉር የለህም ማለው አዎ። ከዛ መጨረሻ ላይ የበዳራው ቀን እንግዲህ መጣ። ከዛም በኋላ የእንትናውን ቀን ስመጣላችሁ የሰላሳ ስምንት ቁጥር የማታልፍ እሱም መስፈርትን አቅርባለሁ። ለሽ መስፈርትክ ምንድን ነው ተባለ። ከዛ የእሱም መስፈርት ጥፍሩ ገደላች፣ ጥፍሯን ይነቀላል እንደ ሴት ጥፍር የማትነቀለ የማትተከለ ፈልጉ መሰለ ጥፍሮን የማትነቀል፣ ሰላሳ ስምንት የምታደርግ ጫማ፣ ከዛ በላይ የምታደርጎ አልፈልግም ዛለ። ከዛ እንዴ ሴት ልጅ ከሰላሳ ስምንት በላይ የምታደርጎ የለምኮ ስለው ቃይ ቀናለው። እኔ መስፈርቴ ጨምር አደረግ እሺ ያልና አንድ ካሩዬ የመጣችለት ቆጣ ከካሩዬ በፊት አንድ ለው ከካሩዬ በፊት ሌላ መጣችና፣ ውይ ውይ ውይ አንተ አዛዘን ከኝ ለአክስት ል ዳረክ አለ። እንዲ ለ ለአክስት አብዱ የመጨረሻው ለትዳሆርክ ተባለ። የአክስቴ ልጅ ናት። ያክስቴ የኔ እኔ ይበልጣት አሉ ስለዛዘንኝ ነው ምናምን አለች። ከካሩዬ መጣችለት። ከዛ ላጁ ካሩዬ ማለት ነው። ካሩዬ የፍለፊቱ ጥርሷ ማለት ወልቆልለፊቱ ጥርሷ ተሰብሮ ነመሰለ ካሩዬ ናት ማጣች ከዛ አንድ ልጅ እናት አለኝ ዘንበጀር መስፈርት ምን ብሎ ጥሩ ነው። አይ ቅርብኝ አለ አይ ይቅርብኝ ብሎ ሄደላችሁ፣ ይላችኋል አሁን ማለት ነው። የዛሬ ጋብቻ የዛሬ ትዳር እነዚህን ይመስላል ማለት ነው የ ስሰማው ላይ እችን የመሰለች ቆንጅየዋን ተመልከቷት። እምቢ ማለቱ የመጨረሻ የሶስት መጀመሪያ እድላችሁ ስመጣላችሁ የወደዳችሁን ማግባት አለባችሁ እንጂ ምርጫ ስበዛባችሁ የምትመርጡትን አታቁም ማለት ነው። እሺ፣ የምትመርጡትን አታቁም እና ለዛ ምክንያት እችን ደግሞ አመጥቼ ነገርኳችሁ ማለት ነው የዛሬ ምርጫው ሲበዛ ካሩዬ የመጨረሻ መጣችለትና ካሩዬን አልፈልግም ብሎ ከዛ በኋላ ሄደላችሁ፣ ብላቸኋለ የአገሬ ልጆች። ያው ዛሬ ደግሞ በሬታ በግ ታርዷል። ይህን ይመስላል ስጋችን ዛሬ። ቆራረሰናን ማለት ነው። ወየቦታችን እናስገባባለን ማለት ነው። ነገ እንግዲህ እረፍት ነው። በጥብሱ በሽበሽበሽ በሽ አረጋችኋለሁ። ጥብሱ ምሳውን ከኔ ጋር መታችሁ እንድትበሉ ብዬ ጋብዣችኋለሁ ማለት ነው። እንግዲህ ስጋውን ለመሰ በነገራቸው ስጋ ነጭ ነጭ አወጣጥቻለሁ ማለት ነው። ጭራርሻለሁ ለማስገባባት ያክል ነው። እንደዚህ የቆራረስኩት ማለት ነው። የበግ ስጋ ቆንጂ፣ የበግ ስጋ ነው የታረደ። የሚገርማቸው የበሬን የሚመስል ነው ይህ በግ ነው። እነዚህ እንደዚህ እንትናልኩት ነጮቹ የጥብስ መጥበሰው የስጋውን ምናምን ለየ ብቻ ለየ ብቻ አወጥቻለሁ ማለት ነው። ደግሞ ምንድነው የሚባለው ዱለት የምሰራውንም አወጣጥቼላችኋለሁ ማለት ነው። ዛሬ በስራ ነው ያልኩ፣ እዚህ ጋር ሆኜላችሁ እዛ ሲስቅ ሲጫወት ነው የዋልኩላችሁ ሳልነግራችሁ ብዬ ነው። ለማንኛውም መስፈርቱ ሲበዛ ይህን ያስደርሳል ያክልላችሁ ፈልጌ ነው እና ምርጫ ታብዞ እላችኋለሁ። የሀገሬ ልጆቹ የልጆች በጣም ወዳችኋለሁ። ቻናሊን ላይ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ ማለት ነው። ሁላችሁም በጣም ከልብ አመሰግናችኋለሁ። ዛሬ ስጋችን ይህን ይመስላል ማለት ነው። እንደዚህ ጥበስበስበስበስ አድርገናል ማለት ነው። እንደዚህ ያሳምረዋናል ይሄ ቆንጆ የሆነ እንትና ነው ማለት ነው። እና ስለዚህ ናገ ደግሞ ምሳ ከተመቸኝ አብረን እንሰራለን ይዤላችሁ መጥቼ ማለት ነው። ላይፍ ላይ እንሆናና አብረን እንሰራለን። ከተመቸኝ ጥብስ ምናምን እንሰራለን። ቻናልን ግን ከወደዳችሁ ሁላችሁ ሰብስክራይብ አድርጉ፣ ላይክም አድርጉ፣ ኮሜንት አስተያየታችሁንም ጻፉልኝ። እሺ፣ ከልብ አመሰግናችኋለሁ። ሁላችሁ ከኔ ጋር ስለቆያችሁ ማለት ነው። እንግዲህ የትዳር መስፈርት ይሄን ይመስላል። ዛሬ ይዤላችሁ የቀረብኩ ባይ ባይ